እግር እንጂ አገሬ ና ምንም አንተ ምንም አልተመቸኝ። በነገራችን ላይ ማታ እኔ እንደውም ያየሁት ሪከርድ ከተደረገ በኋላ ሪከርድ እንደዛ ዘብ እያስጨፍር ምናምን ነገር ይሄ ነው ይሄ ነው ወይ? እኔ እኮ ትላንትና የሰው እጥረት ስለነበረብን፣ የሰው እጥረት ማለት የባለሙያ እጥረት ስለነበረብን እኔ ሰርጉን መስዋዕትነት ከፍዬ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ካሜራማን ነበርኩኝ። እኔ ሲቀርጽ ነበርኩኝ። እንዳውም ብዙ አልገባም፣ እና ያንተ ጭንቀት እኔ ላይ ነው የምታራግፈው። ማጮስ አስረምብሽ ምንድን ነው ሁን ያስፈራል። ምን ስላረኩ ነው እንደዚህ አይ አንተም ትንሽ እንትን ማለት ተንተከተክ ተከተክ አፈላ ማለት። እኔ ሽሮ በጣም ማለት ልጨርስ፣ አን አታቋርጥ፣ ልጨርስ ና። በጣም እንትን አልክ ማለት ጉባኤ በጣም ቆይቻለሁ አልክ እና ትናንት የመጣው ሀገሩን አያውቀውም ምናምን ሹርጣ ምናምን ጠርቼ ምናምን ወይዬ አስብለዋለሁ አልክ እና በጣም መልክ ሰራና፣ ያው መልክ ደግሞ ለሚሰራ ሰው ደግሞ ትንሽ ወይዬ ማለት አለ። ይገባ እኔ ደግሞ ታቋል። እዛ ሶማሌ ተራስፈር ልጅ ልኝና ግራ ቂጥህ ወይ ቂጣልኩኝ ይገርታል። ግራ መቀመጫህን ወይ እልህና ተስተናገድሀለህ። በቃ አስተናገድሀለሁ፣ ችግር የለም እኛ አልተጣላንም። እኛ ያው እኔ መጣላትም አልፈልግም። እንግዲህ አክባሪ ነው፣ አመሰግናለሁ

እያወራ መሀል ላይ ያቋረጥከኝ ስሜት ይቋረጥ እንዳለ ህዛች ጋ ስሜት ደግሞ እንዳይቋረጥ ከባድ ነገር ነው። እኔ ማለት ነው የሰው ልጅ አምስት የስሜት ህዋሳት አሉ። ከነዛ ውስጥ ደግሞ ስድስተኛው ደግሞ አለ። ገባ ሰው በሌላ ነገር እንዳይተረጉምብኝ ብዬ እንትን አላልኩኝ። እና የሩት አሰራ እንዳያቸው ቤተሰቦች እና ሲጀመር ስሙ ራሱ ብቻውን የተቆላመጠ ነው። ይስሀቅ ብለህ ጥራኝ። ቀጥል። ትላንትና ደስተኞች ነበራችሁ፣ በእኔ ፕሮግራም እንዴት ናችሁ? እጅግ በጣም በጣም ደስተኞች ነበርን። ቆንጆ ቆይታ ሳልፈናል፣ ጥሩ ታይማ ሳልፈናል እና ደግሞ ደግሞን ገብተን ታይማ ሳልፈናል። አንተን በዚህ አጋጣሚ እጅግ በጣም በነገራችን ላይ ጥሉ ጥል ነው። ጥሉ በኋላ እንቀጥሏለን። ገባችሁ ስራ ነው ብሎ ማለት የስራ እንደ ስራ አይደለም ማለት አንዳንድ ሰው በነገራችን ላይ ማቲን በጣም እናመሰግናለን። እንደ ስራ ሳይሆን እንደ ቤተሰብ እንደ ቤተሰብ ሆኖ በቃ ይሄ ደጋፊ ነው የሚመስለው ማለት ነው። ይሄ በዱባይ በኩል የሩታ አባት ነው እንዲህ እስክል ድረስ ማለት በዱባይ በኩል አላውቅም እንግዲህ ለሁለት ያመረቱትን መሰለኝ እና ምንድነው ደጋሽ ቀድብ የለው ምን ማለት ስራው አልመስ አሁን ሌላ ሰው ቢሆን ስራ ላይ ካስታወሳችሁ አንዳንድ ሰው ስራ ነው፣ ይሄ ነው የተሰጠኝ እንትን በቃ ይሄን ነው መሰራው ምናም ብሎ። እሱ ግን ሮቶኮሉ ሙሉ ምናም በቃ ከዛ በኋላ ደስታው ምናም ፍክት ይላል። ምናም ከኔ ጋ ያለው ነገር ይሄ ሁ ሀቃቁን ትናገራላችሁ። ከዛ በኋላ ደግሞ ከኔ ጋ ያለን ችግር ደግሞ በኋላ እናወራለን። እሱን ችግር የለም ማለቴ እኔም አንተም ወንድ ልጆች ነን። ችግር የለም። እና ስራ ላይ የእውነት ዱባ ላይ መታችሁ። ሜሪሻ ረስጦታ ለሜሪ ፒንክ ዋው ላይ ለሜሪ ብቻ አይደለም ለአምሳ ሰው ነው የተዘጋጀው በዚህ በማቲ ቦት ስፖንሰርነት። አሁን ለምሳሌ የፊታችን የሚደረገውን የእንትን ፕሮግራም ላይ ናርዲ ጃክ ፐርፊም ው የምታዩት ሁሉ ለወንድ ሀያ አምስት ለሴት ሀያ አምስት ነው። ብዙ ያመጣ ሰ ሜሪ ፒንክ ስለሆነች ሜሪ ፒንክ በሳቷ እንደምትገኝ እርግጠኛ ነች። ለአምሳ ሰው ነው ያመጣውን ለአምሳ ሰው

ምን ቀይ በቀይ ነገር የወንዶች በቀይ ነገር አስረው የወንዶች ነው ትላለህ። ይሄ የወንዶች ነው በጥቁር ነገር አድርገዋል። እኔ ውስጡን ምን በቀይ ነገር ምን መሰለህ? ምን መሰለህ? ቅድም እሱ ስራውን የሰራው ያላችሁት ሰዎች እኔ እንደዛ ስናገር አው ስራውን የሚሰራው ግን መመሰላችሁ ለምሳሌ፣ አረብ ሀገር ላይ አብዛኞቹ ከየትኛውም የዓለም ሀገራቶች ሰውነት ምንም ዋጋ የለው ዋ